ፅጌ ማለት ነው ለዳኒ ብለሽ በረኪና ከምጠጭው ለበረኪና የምታወጩን ብር ማለት ነው። ወይ ምሪንዳ ወይ ወተት ገዝተሽ ግጠ አድርገሽ ጠጭበት፣ ጨጓራሽ ብርድ ይላል ማለት ነው። አሰላሙ አለይኩም ወረመቱላ በረካት። እንግዲህ ጽጌ በር ዘግታ በረኪና ልጠጣ፣ እየተሯሯጡ ሊያድኗት እየተሯሯጡ ነው ማለት ነው። የዓለም ጦርነት ተከፍቷል እላቸዋለሁ ቤተሰብ። እኔ በነገራችን ላይ ማለት ነው የጽጌ እንደዚህ መሆን እኔ እንጃ ደስ አላለኝ። ምክንያቱም አንድ ለማያከብራት ወንድ እንደ እውነታው አው ስንሄድ ማለት ነው እንዲ ነገር ለሚያደርጋት አያገባሽን በእኔ ህይወት እንደዚህ ለሚያመነጫጭቃትን ጭራሽ በረኪና መጠጣት እንደውም ቀና ብለሽ እሱን ማቃጠል ነው ያለብሽ፣ ማለት ነው አንቺ። በረኪና መጠጣት የለብሽም፣ ጨጓራሽ ይጎዳል እኮ። ይወትሽ ያልፋል። ምን ሆነሽ ነው? እንደ ለአንድ ወንድ ብለሽ፣ ወንድ ቤድ ወንድ ይተካል። አቢብቲ መርዝማ መጠጣት የለብሽም። እንደ በረኪና ማለት እንኳን ሰው ጨጓራ ውስጥ ገብቶ ልብስ ላይ ራሱ እንዴት ነው የሚበጣጥ ሰው። አራት ሸወዲ ጽጌ ለሱ የምታወጪው ብር፣ እውነቴን ነው የምሽ፣ ምሪንዳ ወይ ደግሞ እንትን ወተት ገዝተሽ ግጥም አርገሽ ጠጪበት። የዱባይ ወተት ደግሞ ምጥ ወተት ነው አልሽ። እና ይህ ዳኒ ተብዬው ማለት ነው በጥባጭ ግራን የገባኝ ኩን የምሬ ነው። ፍቅረኛ ማቾች ናቸው ወይስ ምንድን ናቸው? አልገለጹልንም። ጓደኛዬ ነው ጓደኛዬ ነው፣ ግራን የገባን። ለጓደኛ መቼም በረኪና አይጠጣም። ጽጌ ያው ፍቅረኛሽ ከሆነ የምታፈቅሪ ከሆነ ደግሞ በግልጽ አማርኛ ለእኛ ማስረዱን ማለት ነው። እና እንደዚህ ደግሞ መበጣበጥ የለባችሁም። ሰው ሀገር ላይ አንቺ ሰው ሀገር ላይ በረኪናም ሆነ ማንኛውም ነገር ማሰብ የለብሽም ማለት ነው። አቢብቴ አትሸወጅ።